ጥዋት መጥቼ ወጥቼ ቁጭ እላለሁ። እኔ ቤት የምስታስር ይረዳኛል። ሀገሩ እዛች እንጀራ ግዙልኝ እያልኩ በላይ የሚታዘዙት አለ። ለነፍስ ያለም ነው የምንገደኛው እኛ። ታዲያ አሁን ትንሽ ነገር ምን እናግዘውት? አባዬ፣ እናንተ ታውቁ። አባ እኛ ትንሽ ነገር እናግዘውት። እሺ፣ የተቻላችሁን። እሺ፣ ይች ብር አስር ሺህ ብር ናት። አስር ሺህ ብር አዎ። አስናቀው ና አንድ ኤርትራዊ ጓደኛው አማኔል የሚባል ወንድሞች ናቸው የላኩት። እነሱን ይመርቁልኝ። እግዚአብሔር ክብር ይድልልኝ። እግዚአብሔር አሜን። የማይለየው ማይከሰሱ አምላክ እናንተ ጋር ይሁን። አሜን። የሥራ ዘመናችሁን ይባርቅ። አሜን። እግዚአብሔር ከፍ ያለ እንጀራ ይስጥልኝ። አሜን። እኔ አባት አሁንም ይስጣችሁ፣ ያሳጣችሁ። አሜን። እኔ አባት ደስ ያለ ነገር ይስጣችሁ፣ ከፍ ያለ እንጀራ ይስጣችሁ። ይሄማ አመት ይቀልበኛል አመት ለአመት የሆነ ወተ ሆነኛል። ቀስ እያረኩ ትቀልዳለ። ድጎማ እኮ ናት። ቀስ እያረኩኝ ብዙ አመት ትሰደኛለች። እሺ በጣም ደስ ይላል። ደስ ያለ እንጀራ ይስጥልኛ። ከፍ ያለ እንጀራ ይስጣችሁ። እንደው ተው እንጂ ብዙ አመት ትሸዳለች። ሁለት ወር ቀስ እያረኩኝ ሁለት ወር ትሸኘኛለች። ይህን እንዲያው ወጣቶች ናችሁ ነኝ እንጂ ይህን የገዛችልኛችሁ አጠበሉ ያለችው ስትዮናት ምናምን የላትም እኮ መተሳሰብ ጥሩ ነው እግዚአብሔር ይወደዋል በቀንናው መንገድ ይምራችሁ እረክ እንዲህ አለማለሁ እኔ ደግሞ ትናንት እንደዚያ ስትሉኝ እንዲያው ቡሌ ነገር ልታመጡ ይህ ልብስስ ቢገዙበት ብርድ ልብስ ያስገዛል። አዎ በዚህ ነው አባ ታውደ። ይሄ ነው ይሄ ነው ሀገሩ አለቀው። እሺ እኔ ለዚህች ማጎበዝ ነኝ። እኔ ነኝ ያቃተኝ መስራት ምራመድ መህድ ይህን ይሄን ማለቀው። እኔ ምን ነው ሚንኳተቱ እንዴ? ምን አሳዩን እስኪ ትንሽ እንዴ። ቻት እሺ። አሁን እንዴ እያሉ ነው ሌላ ቦታ ደብር ምናምን የሚሄዱት ደብር አለ እዚች ውጪ ላይ